ሰላም እግዚአብሔር ከሁላችን ጋር ይሁን። ወዲት ተዋደዱች እንደምን አላችሁ? ሰማውታ የቅድስት አርሴማ ወዳጆች ዛሬ ወደ አንድ የበረከት ቦታ እጃችሁ። ይህ ቦታ አዋሽ መልካሳ ቅድስት አርሴማ ቤተ ክርስቲያን ነው። እዚህ ቦታ ላይ ስንሄድ ፈዋሽ የሆነ የማር እምነቷን የማር ጸበሏን ይጠጥተን ከብዙ በሽታ ከሟርት፣ ከአስማት፣ ከድግምት፣ ከመተት፣ ካይነጠላ እንፈወሳለን። እንዲሁም በመላከ መንክራት በአባ ሳሙኤል ጸበል ተጠምቀን ብዙዎች እንደሰጡት ብዙዎች ምስክር እንደሆኑት እኛም ምስክርነት ለመስጠት ያብቃል። ወደዚህ ቦታ ለመሄድ ታዲያ ዘወትር ሰኞና ማክሰኞ እንዲሁም ቅዳሜ ጉዞዎችን አዘጋጅተንላቸዋል። እናንተም ላልሰሙት በማሰማት ይህን ቪዲዮ ሼር በማድረግ መንፈሳዊ ግዴታዎትን ይወጡ ዘንድ በሰማዕቷ በቅድስት አርሴማ ስም ጥሪያችን እናስተላልፋለን። ወደዚህ ቅዱስ ስፍራ ለመጓዝ ከታች ባሉ ስልኮች በመደወል ቀድማችሁ መመዝገብ ትችላላችሁ። የሰማቷ የቅድስት አርሴማ ረዴትና በረከት አይሌን ሰላም። እግዚአብሔር ከሁላችን ጋር